ሰላም የተወደዳችሁ በልማት ከምትታወቀው ከደቡብ ክልል በጥቁርና በቀይ ድንጉዝ ያሸበረቀች ወላይታ በሰዎች አመለካከት ያላት ቦታና እሷ የእውቀትና ለሀገራቸው ያላት አስፈላጊነት በጭራሽ የማይመጣጠን ሆኖ ተገኝቷል። በሄዱበት ደምቃና ሸብርቃ የምታየው ወላይታዎች በሰሞነኛ በገና ነው ክለባቸው በወላይታ ዲቻ ግፍ ከዋንጫ የተሰናበቱበት አጋጣሚ ለወላይታ በጣም ትልቅ ሀዘንና ደማቸውን ለሚሰጡት ሀገራቸው ለኢትዮጵያ ያላቸውን እምነት እንዲያጡ ካደረጋቸው ነገሮች መካከል እንደዋነኛነት የተቀመጠ ነገር ሆኗል የተወደዳችሁ ተወዳጅ ህዝቦችና የዚህ ቻናል ተከታታዮች። በቀጣይነት የወላይታ ተወላጅ የሆኑት በፌዴራል ደረጃ ለሀገር ትልቅ ተልእኮ በመያዝ እያገለገሉ ያሉትን የተወሰኑ ሰዎችንና ኃላፊነታቸውን እንመለከታለን። ወደ ቪዲዮ ከመግባታችን በፊት ግን ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በኮመንት ሀሳባችሁን አስቀምጡልኝ ያልኩኝ እንደዚህ አይነት መረጃ እንደርሳችሁ ደግሞ ደውል ምልክታውን በማብራት ተከታተሉኝ እላችኋለሁ። አሁን ቀጥታ ወደ ቪዲዮ የወላይታ ተወላጆች ታዋቂ የኢትዮጵያና በመንግስትና በህዝብ አገልግሎት ላይ ያላቸው ቦታና የሥራ ድርሻቸው አንደኛ ኃይለማርያም ደሳለኝ ቀድሞ ደቡብ ክልል ርዕሰ መስተዳደር በመሆን ያገለገለ በመቀጠልም እንደ አውሮፓውያን አቆጣጠር በ2012 እስከ 2018 ከመለስ ዜናዊ የተቀበለውን ሀረራ ተከትሎ ለሀገር የሚሆን ሰው ፈልጎ እስኪያስረክብ ለስድስት ዓመታት የመራው በታሪክ ስልጣንን በገዛ ፍቃዱ አሳልፎ ለሌላ የሰጠ እስከ ዛሬም በትልልቅ ሰዎች ልብ ላይ ትልቅ ቦታ ይዞ ያለ የወላይታ ልጅ በታሪክ መዝገብ ላይ በታሪክ የተቀመጠ ስልጣንን አሳልፎ የመስጠት ስራ የሰራ የመጀመሪያ ሰው። ሁለተኛ ሰው ከሶዶ በ25 ኪሎ ሜትር ላይ ባለችው ባረካ ከተማ የተወለደው ታላቁ ሰው ተክለወልድ አጥናፉ ይባላል። ተክለወልድ አጥናፉ የኢትዮጵያን ብሔራዊ ባንክ ገዢ በመሆን ከ2000 አንስቶ እስከ 2020 ለ20 ዓመታት ያለምንም እንከን ያገለገለ፣ አሁንም ደግሞ የኢትዮጵያ ንግድ ባንክ ሊቀመንበር በመሆን ከ2020 ጀምሮ እስካሁን ሰዓት ድረስ እያገለገለ የሚገኝ ባለሥልጣን ናቸው። ይህም የወላይታ ላይ ታ ያፈራችው የወላይታ ልጅ። ሶስተኛ ጌታሁን ጋረደው፣ ዋና ዳይሬክተር የፌደሪ የአካባቢ ጥበቃ ባለስልጣንና አራተኛ እንድሪያስ ጌታ። እንድሪያስ ጌታ ደግሞ ሚኒስቴር ዴታ ናቸው መስኖና ቆላማ አካባቢዎች ሚኒስቴር አምስተኛ ደገቶ ኩምቤ፣ ይህ ታምረኛው የዞኑ አስተዳደር የነበረ በወላይታ ፍቅር የሰከረ ከማንምና ከምንም በላይ በስነ ምግባሩ እናቶች የሚወዱት የወላይታ ዞን መሪና የወላይታ ታጋይ፣ በአሁኑ ሰዓት ደግሞ የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር በመሆን ከክልሉ ርቆ በትልቅ ስልጣን ቦታ እየሰራ ያለ ባለስልጣንና የወላይታ ትልቅ ስሜት ያለው የወላይታ ልጅ። ስድስተኛ ሴት ሚኒስተር የተከበሩ ሸዊት ሻንካ ናቸው። የባህልና የስፖርት ሚኒስተር በመሆን እያገለገሉ ይገኛሉ። ሰባተኛ ሀይለብራን ዜና የፌዴራል ቤቶች ኮርፖሬሽን ምክትል ዋና ስራ አስፈጻሚ። ስምንተኛ ዲፕሎማሳዊና ዓለም አቀፍ ግንኙነት ኃላፊና የሀገር አምባሳደር ተሾሜቶ ጋ በአሁኑ ሰዓት በአውሮፓ ህብረት የኢትዮጵያን አምባሳደርና ሶስተኛው የህዝብ ተወካዮች ምክር ቤት አፈ ጉባኤ ናቸው። ዘጠነኛ ሳሙኤል ኡርቀቶ የሳይንስና ከፍተኛ ትምህርት ሚኒስተር ከ2020 ጀምሮ፣ የቀድሞ የቀድሞ ማዕድንና ፔትሮሎሚ ሚኒስተር ከ2018 እስከ 2020፣ የቀድሞ ወላይታ ሶዶ ዩኒቨርሲቲ ፕሬዚደንት። እነዚህ ግለሰቦች የወላይታን ማኅበረሰብ በመወከልና ከልና በመንሳት በአገር አቀፍ፣ በዓለም አቀፍ ደረጃ ለኢትዮጵያ ያስተዳደሩ ዲፕሎማሳዊ፣ ኢኮኖሚያዊ፣ ልማት፣ ትምህርትና አካባቢ ፖሊሲ ከፍተኛ አስተዋጽኦ አበርክቷል ይህ ማለት ለሀገር አከርካሪ ቦታ ያሉት ህዝብን የወከሉና የራሳቸው የሆነ ማህበረሰብ ያላቸው ሰዎች ናቸው። ነገር ግን የህዝብን መጎዳት ዝም ማለት የለባቸው ባይ ነኝ። የእናንተን ሀሳብ በኮመንት አስፍሩልኝ። በቀጣይ እንድሰራላቸው የምትፈልጉትን ሀሳብ በዛው እንድታጋሩ ይፈልጋሉ። ተወደዳችሁ። ደጃሾ ሚዲያ ቤተሰቦች ለዛሬው ያዘጋጀውላቸው ይህንን ይመስላል። በቀጣይ እንድሰራላቸው የምትፈልጉትን ነገር በኮመንት አስቀምጣችሁ ብዙ ላይክ ያገኘውን ቪዲዮ የምሰራለት ይሆናል። ይህንም ቪዲዮ ላይክ ሳታደርግ የጀመራችሁ ካላችሁ ቪዲዮን ላይክ፣ እንዲሁም ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ ማድረግ ለዚህ አይነት መረጃ እንድደርስ እንዲገባላችሁ ደግሞ የዳውል ምልክቱን ማብራቱን አትርሱ። ይህ ጃሾ ሚዲያ ነው።